ይሄን ቤተ ክርስቲያን አሁን እንደዚህ ደረሰበት ደረጃ ላይ ለመድረስ ተችሏል። ይሄንን ያደረገ ወገናችን ከአገር ውስጥም ከአገር ውስጥም ያሉ በእውነት ከሁሉም ከአገር ውስጥ ልጆቻችን ልጆቻችን በግሩፕ በማህበር በልዩ ልዩ መግቢያ እና በልዩ ልዩ የስራ ሂደት ጥበብን በተሞላ መልኩ ተሰማርተው በሚያደርጉት ግዳ ይህንን ስራ ሰርተናል። ምክንያቱም የሀገር ውስጥ ሰው ይህን መስራት አይችልም ነበር። ነገር ግን ልጆቻችንን በውጭ በመሆናቸው ፍጹም የሆነ የቤተ ክርስቲያን ፍቅር ስለነበራቸው ይህንን አድርገዋል። ፍጹም የሆነ የቤተ ክርስቲያን ፍቅር፣ ምክንያቱም አንድ ሰው ቤተ ክርስቲያንን ሰርቶ አንድ አካባቢ ቤተ ክርስቲያንን ሰርቶ ነገር ላይ ለመድረስ አይችልም። ንጉሥ ሰሎሞን ቤተ መቅደሱን ለማነጽ በሚተጋና በሚነሳ ጊዜ የሊባኖሱ ንጉሥ ንጉሥ ኪራም ሶሎሞን የወደው ነበርና ወዳጄ ሶሎሞን ወዳጄ ሶሎሞን ሆይ ናፈሮ ከኔ ዘንድ ጽድ፣ ቅንጭፍ፣ ዝግባ ልዩ ልዩ ነው እንጨት መልካም መልካምና ፎርም ያላቸው እንጨቶች አሉና ወስደህ ገንባ ገንባ አንጽህ ለሕንጻ የሚሆን ይቻሉና አሉና ሳይድ ብሎ የሊባኖሱ ንጉሥ ንጉሥ ኪራም ለዳዊት ለሶሎሞን እንጨቶች ንረድቶታል። በዚህ በሁለተኛ ዜና መዋዕል በምዕራፍ 3 ከቁጥር 5 እስከ ቁጥር ሰባት ላይ ማየትና መመልከት ይቻላል። አሁን እዚህ ደርሰናል። እግዚአብሔር ይመስገን። ክንዳችሁን ያጽና። የሚወጋ የሚፈዝ የሚቆርጥ የሚያስጨንቃችሁን መንፈስ እግዚአብሔር አምላክ መልአከ እግዚአብሔር ቅዱስ ሚካኤል በረድኤት እዚህም ያለነውን እዛም ያላችሁትን በአንድ ጊዜ መርዳት የሚችል የእግዚአብሔር መልአክ ይርዳል። በእውነት አሁን የቃል ኪዳኑ ታቦት ያለ ከዚህች ከጭቃ ቤት ነው። ከዚያ ወጥተን እዚህ ገብተን ደግሞ አሁን እዚህ የእግዚአብሔርን ቃል የእግዚአብሔር ቅዱስ ሥጋና ክቡር ደሙን እዚህ እየፈተተን ነው ያለነው። መልአክ እግዚአብሔር ቅዱስ ሚካኤልን ተጠብቆ ነው ያለ። በእውነት ይችን ቤት ደግሞ እንደ ቅርስ አድርገን ነገ ተነገ ወዳ ከዚህ ወቅት ደግሞ እዚህ የሚሉት ሁኔታ ያው በእግዚአብሔር ፈቃድ በእናንተ ዲጋ ለልጆቻችን ዲጋ እና ደግሞ መልሰን እዚህም ባለው ወገናችን መልካም ፈቃድና የጉልበት ተራድኦ ይሄን ቤት ሰርተንና አንጸን ልክ ኖህ መርከቧን ሰርቶና አንጾ ከጥፋት ውሃ እንደዳነ ከጥፋት ውሃ እንዳመለጠ በእሷም እንደተጠለለና በእውነት ሕይወት ወደ ከነልጆቹ እንዲቀጥል እንደሆነ ሁሉ እኛ አምችም ቢሰርተ እንደ ኖህ ከነልጆቻችን ሁሉ ከነልጆቻችን ከጥፋቱ ከአመጸኛ ዘመን እንድናመልጥ በእውነት እግዚአብሔር ለሁላችንም መልካም ነገር ያደርግ፣ እናንተንም ይጠብቅልን፣ እኛንም ይጠብቀን። እናንተ ኑራችሁ መጥታችሁ ከዚህ ቦታ ላይ ስጋው ደግሞ ለመቀበል እንሆ ቅዱስ ስጋችሁ ከቅድስት ቤተክርስቲያኑ ደጅ ለማረፍ ያብቃችሁ። ያው በፍርፍሬ ማባታችን